ርዕሰ ሊቀነ ጳጳሳት ሌዮ 14ተኛ ለአፍሪካ ሰላም የብፁ ፍሎሪበርት አማላጅነትን ጠየቁ። ርዕሰ ሊቀነጳጳሳት ጳጳሳት 14ኛ ቤተ ክርስቲያን የወጣት ፍሎሪበርት ባኗቹ ብፅህና ኒፋ ባደረገች ማግስት ወጣቱ በእግዚአብሔር ላይ በነበረው እምነትና በሰላም ገንቢ ምሳሌነቱ ላይ በማስታወስ ባደረጉት ንግግር ብፁ ፍሎሪበርት በኪ በኮንጎ ዲሞክራሲያዊ ሪፐብሊክ እና በመላው አፍሪካ ለረጅም ጊዜ ሲጠበቅ ለነበረው ሰላም እንደሚጸልይ ያላቸውን እምነት ገልጸዋል። ሊቃነ ጳጳሳት ሌዎ አስራ አራተኛ ሰኔ ዘጠኝ ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ባደረጉት ንግግር ይህ አፍሪካዊ ሰማዕት ወጣቶች በብዛት በሚገኙባት አፍሪካ ውስጥ የሰላም እርሾች ሊሆኑ እንደሚችሉ ያሳያል። ይህ የኮንጎ ወጣት የምእምናንና የወጣቶች ምስክርነት ውድ ዋጋን አጉልቶ ያሳያል ሲሉ አስረድተዋል። ብጹዕ ፍሎሪበርት የቅዱስ ኤጂዲዮ መንፈሳዊነትን ይከተል እንደነበር ያስታወሱት ሌዎ አስራ አራተኛ ድሆች በሙሉ የብጹዕ ፍሎሪበርት ህይወት ዋና ማዕከል መሆናቸውን ገልጸው ብጹፍ ሎሪበርት በሀገሪቱ በሚካሄደው ጦርነት ምክንያት ወደ ጎማ ለተሰደዱት የጎዳና ተዳዳሪ ህጻናትን ለመርዳት ራሱን እንደሰጠና ከነዚህ መካከል ብዙዎቹ የተናቁና ወላጅ አልባ እንደነበሩ አስታውሰዋል ርዕሰ ሊቀነ ጳጳሳት ሊዮ 1 ለረጅም ጊዜ ሲጠበቅ የነበረው ሰላም ለኪቡ ለኮንጎ ና ለመላው አፍሪካ ህዝብ የሚለውን በማሰብ እንደተናገሩት ብጹፍ ሎሪበርት በታላቅ እምነትና በእግዚአብሔር ላይ ባለው ተስፋ በእግዚአብሔር የተዘነጋ መሬት የለም መሰለቱን አስታውሰው በእመቤታችን ቅድስት ድንግል ማርያም እና በብጹዕ ፍሎሪበርት አማላጅነት ሲጠበቅ የነበረው ሰላም ለኪቡ፣ ለኮንጎ እና ለመላው አፍሪካ ሕዝብ በቅርብ ይመጣል ሲሉ ተናግረዋል።